ኢትዮጵያ በርካታ የቱሪስት መዳረሻ የሆኑ ታሪካዊ ቅርሶች ባለቤት ብትሆንም ቅርሶቹን ተንከባክቦና አድሶ ለረዥም ጊዜ እንዲቆዩ የማድረግ ባህል ግን እምብዛም የሚስተዋል አልነበረም። ይህም ታሪክ ነጋሪና ለቱሪዝም ዘርፍ እድገት ወሳኝ ሚና ያላቸው እነዚህ ቅርሶች የነበራቸውን ውብ ገጽታ እያጡ እንዲመጡም ሲያደርግ ቆይቷል። ከእነዚህ ቅርሶች መካከል በአረሪ ከተማ የሚገኘውና በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ላይ የዓለም ቅርጾን የተመዘገበው የጀጎል ግንብ ይጠቀሳል። ከለውጡ ዓመታት በፊት ትኩረት ተነፍጎ የቆየው የጀጎል ግንብ ቀድሞ የነበረውን ውብ ገጽታ አጥቶ ስጋት ውስጥ የወደቀ ቅርስ እንደነበረም የአካባቢው ነዋሪዎች ያነሳሉም። የድሮ አፈር ነበረ፣ ድንጋይ ነበረ በዚህ መንገድም ድንጋይ ነበረ፣ የማይታወቅ የማይሰበር ድንጋይ ነበረ። በጣም ጠባብ፣ በዚህ ጋር ነበረ ያኔ ቀደም ሲል። መንገዱም ለመንገደኛውም ሆነ ለቱሪስትም በጣም እኛም ለዛ ነገር እንቆጭ ነበረ ያኔ ቀደም ብሎ። ቅርጾቹ ማይጠበቁ የት እንዳሉ ማይታወቁ ነበረ። ከሀገራዊ ለውጡ ማግስት ልዩ ትኩረት ያገኘው የቱሪዝም ዘርፍ ታዲያ ታሪካዊ ቅርሶች እንዲታደሱና ይበልጥ ዕድሜ እንዲኖራቸው እድል ፈጥሯል። ይህንን እድል የተጎናጸፈውና እድሳት እየተከናወነለት የሚገኘው የጀጎል ግንብ ከስጋት ወጥቶ አይንን የሚማርክ ቀልብን የሚገዛ ሆኖም የውስጥ ለውስጥ መንገድ ጭምር ተካቶበት የእድሳት ስራ እየተከናወነለት ይገኛል። አሁን በጣም ሰፊ ሆነዋል። ለእኛም ገበያው ድህና ሆነዋል። ገባ ከዚህ ተነስቶ እስከ ሻወበር ድረስ ድህና መንገድ ወጣ ገባ። ደግሞ ከቡዳበር መንገድም ከዚህ ወጥቶ ባህረዳ መጋሉኻት የሚባል ቦታ በታች በኩል እስከ አባድር ድረስም ይደርሳል። ደግሞ ተመልሰህ በዚህም ብትል እስከ ሰንጋበር ድረስ ይሄዳል። በጣም ለኑሮም ለቱሪስቱም ለጎብኚዎቻችን ከከተማ ውስጥም ያሉት አሁን አብዛኛው ከከተማ ውስጥ ከከተማ ውጪ ከሀገር ውጪ ከመጡ ቱሪስቶች የሀገር ውስጡ ቱሪስቶች እየበዙልን ነው። የጀጎል ግንብን የማደስ ስራ በ2015 ዓ ም የተጀመረ መሆኑን የሚገልጸው የአረሪ ክልል ባህል ቅርስና ቱሪዝም ቢሮም በመጀመሪያ የእድሳት ምዕራፍ ከ6100 በላይ ሜትር ስኩዌር መንገድ አረንጓዴ እንዲለብስ ማድረግ መቻሉን ጠቁሟል። ከ6100 ሜትር ስኩዌር በላይ የአረንጓዴ ስፍራ እንዲሆንና ለቅርሱ የማያመቹ ከቅርሱ አካባቢ የተቆፈሩ የውሃ ጉድጓዶች ህገወጥ የንግድ እንቅስቃሴዎች እንዲቆሙና ወር ወደ ግሪነሪ እንዲቀየሩ የተደረገበት የመጀመሪያው ዙር የ2015 የጀጎል ውስጥ ለውስጥ መንገድና የጀጎል ዙሪያ ኮሪደር ልማት ስራችን በዚህ ነበር የጀመር ነው። በሁለተኛው ዙር እድሳት ከ71 ኪሎ ሜትር በላይ የውስጥ ለውስጥ መንገድ የተሰራ ሲሆን ይህም ሐረሪ ከተማ ከተሰራው የኮሪደር ልማት ጋር ተዳምሮ ቅርሱን የበለጠ ውበት አጎናጽፎታል። ከ7.1 ኪሎ ሜትር በላይ ወይም 7100 ሜትር ውስጥ ለውስጥ መንገዶች ለምተዋል። ይህ በሚለማበት ጊዜ የኮሪደር ስራዎቹ ቦታዎችን ከማሳመር በዘለለ አንደኛ የአካባቢ ጸጋዎችን የመጠቀም ሁለተኛ ያለንን እውቀቶች እዚህ አካባቢ ያሉትን ባህል እሴቶችን ሊያሳዩ የሚችሉ የቅርጻቅርጽና የስዕል ፈጠራዎችን ወጣቶች በዛ ላይ እንዲጠቀሙ እንደገና ደግሞ የስራ እድል ፈጠራንም እንዲይዝ ከዛ ውጪ ደግሞ እንትኖች አረጋውያን፣ ህፃናት የሚውሉበትና የሚጫወቱበት ቦታዎችም እንዲፈጠሩ የአረንጓዴ ስፍራ በዚቹ ጠባብ መንገድ ላይ እንዲኖር ለማድረግ ሙከራዎች ተደርገዋል። በቅርቡ ሶስተኛው ዙር የጀጎል ግንብ እድሳት ተጀምሯል ያሉት የአረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ የግሉን ዘርፍ ከተለያዩ የመንግስት ተቋማት ጋር በማስተሳሰር ከ51 ኪሎ ሜትር በላይ የውስጥ ለውስጥ መንገድ ለመስራት መታገዱንም ያነሳሉ። 51 ኪሎ ሜትር አዲስ ስራዎች በአሁኑ ጊዜ ለእያንዳንዱ ሴክተር መስሪያ ቤቶች ተሰጥተው እየተሰሩ ነው ያሉት ይህን ስራ ለየት የሚያደርገው ምንድን ነው? በመንግስት በጀት መድቦለት የሚሰራው ስራ አይደለም። ሁሉም የህብረተሰብ ክፍል እስከ ዲያስፖራው የግሉ፣ የማህበረሰብ፣ የመንግስትም የተለያዩ ተቋማትም ያላቸው ሪሶርስ ሞቢላይዝ አድርገው የተሳተፉበትና ከገጠር እስከ ከተማ ያለ ህብረተሰብ ከከተማ እስከ ዲያስፖራ ያለው ማህበረሰብ የተሳተፈበት ስራ ነው ማለት እንችላለን። በሐረሪ ክልል በርካታ የቱሪስት መዳረሻ ታሪካዊ ቅርሶች በመኖራቸው ቅርሶቹን በማደስ ለመጪው ትውልድ ጠብቆ ለማስተላለፍ ትኩረት ተሰጥቶ እየተሰራ መሆኑም ተጠቁሟል።